ባክ ሾርጣ ይዞኛል። ብር ካልከፈልህ አንለቅም ብለውኛል። ማለት ሾርጣ ይዞኛል እና 3000 ሪያል ጠየቁኝ። ማለት የት ነህ አሁን? ሰውዬው ሲሪድ ሰውዬው ጋር ቢጋላ ወጥቼ ጥሎኝ ሄዶ ነበርና ይዞኝ ሄደዋል። አሁን ልክ የማላውቀው ቤት ውስጥ ነው ያለሁት። ሰሞኑን ትንሽ ከፕራንኩ ዓለም ራቅ ብዬ ነበረ። የኢድ ስራ እየበዛብኝ ፕራንክ ማድረግ ትቼ ነበረ። አሁን ግን ተንከስስነት ተመልሶብኝ ወደ ፕራንኩ ተመልሻለሁ። እስኪ ለኤርሚ አንድ ጊዜ ሞራል አጨብጭቡ እንጂ። ሰላም ፋሚሊ፣ እንዴናችሁ? የተወደዳችሁና የተከበራችሁ የኤርሚ የሳቅ ምንጭ የዩቱብ ተከታታዮች በሙሉ ሰላማችሁ ይብዛልኝ። ሰሞኑን እንደሚታወቀው ትንሽ ከፕራንኩ ዓለም ራቅ ብዬ ነበረ፣ ፕራንክ እየሰራው አልነበረም። አሁን ግን ተመልሻለሁ ትንሽ ያው የኢድ ስራም እኔ ጋር ሰዎች ስለሚበዙ ለዛ ነው የጠፋሁት። ዛሬ ግን ተመልሰናል። ብዙ የምናጨልላቸው ሰዎች እንዳሉ መቼም ታውቃላችሁ። ግን ዛሬ አንድን ሰው ማጨልል እፈልጋለሁ። ሶ ያ ሰው ማን ይመስላችኋል? ገምት እስቲ። አይ በቃ በቃ፣ ዛሬ እናንተ የምታውቁትን ሰው አይደለም ማጨልለው፣ እህቴ ናት። እህቴ ሰሞኑን ትንሽ ተጋጭተን፣ ቅድም እየደወለች ነበረ እና ይቅርታ አስጠይቃት፣ በእናቴ ለራሱ ይቅርታ አስጠይቃት ማለት ነው፣ አልሰማህም ብላኝ ነበረ እና ዛሬ ምን ተገኝቶ እንደሆነ አላቅም። በእኔ ትጨክናለች ወላ አትጨክንም የሚለውን ሾርጣ ይዞኛል እና ብር ከከፈልህ ነው የምንለቅህ ብለውኛል እላታለኝ። እስኪ ሰው የምትለውን ከሷ እንሰማለን። እንደዚሁ እንደተለመደው የኤርሚ ይሳቅ ምንጭ፣ ይሄ ዩቱብ፣ ይሄ ቻናሌ የተለያዩ ቁም ነገሮች፣ የተለያዩ ፕራንኮች፣ የተለያዩ ደግሞ አዝናኝ አዝናኝ ቪዲዮዎች ይጫኑበታል። እንደዚሁም ስለ ዩቱብ ያልገባችሁን አንዳንድ ነገር ይጫንበታል። ሶ ስለዚህ ሰብስክራይብ ያደረጋችሁ እንደዚሁም የምለቃቸው ቪዲዮ እንዲደርሷችሁና እንዲመጡላችሁ የደውል ምልክቷ መጫን እንዳይዘነጋ ቪዲዮውንም በላይክ ብትጀምሩ ደስ ይለኛል። ያላችሁን ሀሳብ አስተያየት፣ ኮሜንት ሴክሽን ላይ የገባችሁ ጻፉልኝ። ሶ አሁን ወደ ሲስተሯ እንሄዳለን። ላይክ ማድረግ እንዳይረሳ። ላይኩ በዛ ሲል ለስራ ሞራል ይሆናል፣ ለእኔ ተበረታችነት ይሆናል። እኔን እንደማበረታታት ማለት ነው ሰብስክራይብም እንዳትረሱ። አሁን ወደ ሲስተሯ እንሄዳለን፣ እንደውላታለን ጀስት። እኔ ሾርጣ ይዞኛል እና 3000 ሪያል ካልከፈለ አንለቀም ብለውኛል ነው የምላት። ይሁን እንግዲህ በራስ ላይ ማሟራት እንዳይሆን፣ ያው ፈጣሪ ቅርበ ላይ እያማረጥኩበት አይደለም በነገራችን ላይ ሶ፣ ያንን 3000 ብር ከየትም ብላ ከየትም ታምጣ ትላክልኝ። ያው እህት ለመቼ ነው? ለወንድማችሁ ላክብ ስትባሉ እኮ ብር እጃችሁን የሚይዘው አይ፣ ሌላ ራስን ከፍትፈልጊ አይደለም እሺ ለማንኛውም እንደውልላት እስኪ፣ እንደውልላት ውልላት እና ሸርጣ ይዞኛል እላታለሁ። በእርግጠኝነት ፌንት በልታ ካልወደደች አትወደኝም ማለት ነው። እኔኛ ክል በእኔ ጨካኝ ማለት ነው። እኔ እኮ ልትጣላኝም ለፍቅር አላቅም ብቻ ይደወልችልኝ ማለት ነው። እና እሺ ይደወል ይደወል። ሲስቷ ሰማ አላረግኩት፣ በነገራችን ላይ ሰማ አድርጌ ለእናንተ ስፒከሩን ሳደርግ አይሰማችሁም የእሷን ድምፅ። የማሰማችሁ ስልኩን ስፒከሩን ጠጋ በማድረግ ነው ወደ እናንተ ጋር አደርግላችኋለሁ። ተሰማላችሁ እናንተ ወሬኞች ከቤት ወሬት ማት ቀጥታ እንዳነሳችሁ ነው። ሰላም ሙቴን፣ ተይ ስልኩን አንሺ ባሮ ፋሚ ታነሰሰ ስሚማ ሰውዬው ጋ ቢጋለው ወጥቼ ጥሎኝ ሄዶ ነበርና ይዞኝ ሄዷል። አሁን ልክ የማላውቀው ቤት ውስጥ ነው ያለሁት ሾርጣ ያዙኛ ቢጋላ ወተን ነበረ ከሰውዬ ጋር እና ሾርጣ ድንገት መቶ መኪና ውስጥ ቁጭ ብዬ መኪና ውስጥ ቁጭ ብዬ ነበረ፣ ይዞኝ ነው የሄደው። ለምን ተሰየደ ታለየት ነው? እህ ለምን ተሰየደ የት ነው ማለት? እንዴት እኔ ምን አውቃለሁ? 3000 ሪያል ከከፈልክ ግን እንልካለን ብለውኛል። ብራስ ከብኝ እህ እኔ የሆነ የማላውቀው ቤት ውስጥ ነው ወስደውኝ፣ እዛ አስቀምጦኛል። ዝም ብሎ የሆነ ካምፕ ነገር ነው። ቆይ እስኪ ልደውል እኔ

እኔ እንጃ። እየቀለድክ አይደለም? ለምንድነው የምቀልደው? ድሮም እኮ አትረጅኝም ሙጪ። ሲጀመረ እየቀለድክ ነው። ለማንኛውም ስልኬን ለራሱ ሊነጥቀኝ ይችላሉ፣ እና ስልኬ ካልሰራላችሁ እንዳትደናገጡ። እያጠናግረኝ ሄደ ብር ፍለጋ ልኬን ነው። ሶስት ሺ ብር ሊገባልኝ ነው ማለት ነው።

ይሄን ያክል ይኮረፋል ወንድምሽ አይደለም እንዴ? ቸካራም ይምር እንዶ ይምር ሰራላሉ ዘቪ ታድያ ቆይ ምን አድርጌሽ ነው? ወንድምሽ አይደለም ይሄን ያክል ይቀጣል። ስንት ቀን ደወልኩልሽ፣ ስንት ቀን ለመንኩሽ፣ እንታረቅ ስልሽ። ለምንድን እንደማን እንታረቀው ዚኖ የሚቀለድ ና ሲጀመር፣ እንደ ምር በጣም አብዝተዋል። ስነ ስርዓት ብትይዝ ይሻላል። ውይ ውደት እሺ በቃ ምን አባቴ ላደርግልሽ? ምን ልቀጣልሽ? ወደዛ ጭራሽ ምሮ ብዞነስ እሺ ምን ልቀጣልሽ? በቃ እሺ ይኸው በእነሱ ፊት ካሜራ፣ የዩቱብ ካሜራ ደክኜ ነው በእነሱ ፊት እቀጣልሽ አለሁ። እነሱ ያዘዙኝ እኔ እንደ ጀስት የምትፈልጊው ልቀጣልሽ አ የዛስ ለቀስካል እንዲ ሰኒዬ ና ጭደንባረ እ የኔ ውዴት የኔ ውዴት ምን አባቴ ላድርግልሽ ምን ልከታልሽ? እኮ ናፍቀሽኝ ነው ስደውል አጣንሽም። ስንት ቀን ደወልኩልሽ? ወደ እዛ እና ተደበም የሚቀልድ እና የማይቀልድ ነገር አታውቅም። እን በቃ ምን ላድርግልሽ ምን ልከታልሽ? ይህንንም አትፖስትም እንደገናም ደግሞ እንዳለ ከ ትጠፋለሽ ከሶሻል ሚዲያ ሶሻል ሚዲያ ትጠፋለህ፣ ሰኒዬ ማለ ከሶሻል ሚዲያ ትጠፋለ እና ሶሻል ሚዲያ ማለት እንደ ማለት እንደ ሌላ እህቴ እሺ፣ ይቅርታ በቃ እኔ እኮ ሰሞኑን ስላናደድኩሽ ነው ስለጠፋሽ። ስንት ቀን ነው የደወልኩልሽ አታነሽም ምትነ ባሽ። ታዲያ የሆነ ሌላ ተንኮል እኮ አጥቼ ነው ነገር ነው። በጣም ይቅርታ። ሌላ ቅጣት የቱንም አልፖስተም ይሄንንም ሁሉ ነው ሲጀምር አጥፋው። ሰው የሚያጥፋው ስለማንኛውም፣ ቆይ ደውዬልሽ እናወራለን። ደህና ነሽ ፋሚሊ በሉ ባይ። አይፖስተትም ካለ ሌላ ተንኮላት አስቤ አስቤ አጥቼ ይቆሩ። አይ ማጨለሉ ጥሩ ነው። አይ አጨክናም ስለማጨክንብኝ አሁን እዚህ ትትላታለሁ። ለማንኛውም ይፖስተትላችኋል እንዳፖስት የሚባል ነገር የለም። ይሄ ለእናንተማ እንዲያመልጣችሁ አልፈልግም። ገና ብዙ ማጨልለዋለሁ። ያው ፕራንካችን እንደ ይቀጥላል። ፕራንክ ተብሎ መቼም ደህና ነገር ፕራንክ አይደርግማ። ሴቶችዬ፣ ወንድማችሁ ላይ ሞክሩት። ሲያገኛችሁ ግራችሁን ሰብሬ ይጥላችኋል። ጀስት ወንድማ ስለሆንኩ ምንም አታመጣም። ለማንኛውም ያው የሚመቻችሁ ወዳችኋለሁ። አዲስ የሆናችሁ ሰብስክራይብ አድርጉ። ከሶሻል ሚዲያ ያጠፋ አያዋጣም፣ አይሰራም። ይሄ ሰልምታል ማጅስታን ነው የምትፈልጉት ካላችሁ፣ ማይ ፋሚሊ እድላችኋለሁ። ለማንኛውም እወዳችኋለሁ። ቢግራብ ሪስፔክት። ሰብስክራይብ አድርጉ። ይመቻቸው ንጥብ አንደበት ማለው እስቃናት